ዛሬ ስለ ሄርሜላና ሩታ አብርሽ በርከት ያሉ ከመስቀል ጀምሮ እየወጡ አዳዲስ ነገሮች አሉ ይዤላችሁ መጥቻለሁ። እንደዚሁም ዛሬ በተለቀቀው ቪዲዮ ላይ በጣም ብዙዎቻችሁ ኮሜንት ላይ ሄርሜላ ከሩታና አብርሽ ህይወት ውጭ እያላችሁ ትገኛላችሁ። ነገር ግን እናንተ የማታውቋቸው በርከት ያሉ አዳዲስ ነገሮች አሉ። ነጭ ነጯን እነግራችኋለሁ። በመጀመሪያ ለሩት ጥያቄ አለኝ። ጥያቄን ከቻች ብትመልሽልኝ ደስ ይለኛል። ምክንያቱም ዛሬ ምን እያለች ነበር ሄርሜላ? ለአንቺ አስፈላጊ ሰው አይደለሽም፣ በህይወቴ አታስፈልጊም እያለች ነበር። ነገር ግን ቲቶክ ላይ ሲሄድ ደግሞ ፎሎ አርጋታለች፣ ሄርሜላን ማለት ሩታ ፎሎ አርጋታለች፣ ለሄርሜላ ማለት ነው ና አብርሽና ሩታም ተመሳሳይ በቲክቶክ ላይ በሸነኔ ልክ ዩቲዩብ ላይ ሲመጡ ደግሞ ሻሸመኔ ምንድነው ነገሩ? እኛን እኳ ወዘገባችሁን? እንደውም እኔ በራሴው ላይ እየተናደድኩ ነው ሩትዬ። ምክንያቱም ብዙ ጊዜ ሄርሜላን ማለት ነው ከሩታና ከአብርሽ ህይወት ውጭ በተለይ የምታረጊው ነገር ሩታ ነፍሰ ጡርና ትናደዳለ፣ ትበሳጫለ፣ ለልጇ ጥሩ አይደለም። ፕላስ ደግሞ የምትተሻሹ የምትሳሳሚው ነገር ይቅርብሽ፣ ባለትዳር ነው። አብርሽንም ለቀቅ አርጊው በራሱ እነሱ እንዲወስን በጣም ብዙ ጊዜ ስናገር ነበር። ነገር ግን ሩትያ አንቺ ደግሞ ፎሎ አድርገሽ አሳይ፣ በጣም ገረመኝ ከሚባለው በላይ። መጀመሪያ ፎሎ ያደረገችው ሩታ እዩን ነው። ከዛ ሲቀጥል ሁሉንም አንድ በአንድ በቡታ ጭራራ ያሉ ሰዎችን ፎሎ አርጋቸው፣ አለ ፎሎ አታርጋቸው እኮ አይደለም። ግን እዚጋ ለሩታ ብለን ማለት ነው፣ ለሩታ ላብርሽ ብለን ሄርሜላን አፈርደቼ። በእርግጥ እኔ ተሳዳቢ አይደለሁ የሚሰድቧ ሰዎች አሉ፣ አፈርደቼ ስትበላ እና እኛ ለአንቺ እንደዚህ ስንቆረቆር አንቺ ፎሎ ካደረግሻት በቲክቶክ ኖርማል፣ በዩቱብ ደግሞ ማለት በዩቱብ የማታስፈልግ ሴት ናት ወይንስ ምንድን ነው ሩታ? ይሄን ነገር ግልጽ ብታረግልኝ እኔ ደስ ይለኛል። ሲቀጥል አብርሽ ዛሬ እንደ አማላጅ ነው የላካት። አንተ አቋም የለህም የመናገር። ሩታ ብር መቆየት ይችላለሁ ለሩታ ማሳመን አትችልምና ነው ሄርሜላ እንዳማራጭ በመካከላችሁ ገብታ ለአንተ የምትጠይቅ ለአንተ ህጻን ነህ እንዴ እውነት ህጻንነትን እኮ ነው የሚያሳየው አባዋራነትን ባልነትን ሳይሆን የሚያሳየው ሄርሜላ እንዳስታራቂ ባብርሽና በሩታ መካከል እንዳስታራቂ ሆና ነው ዛሬ የመጣችሁ እንዳስታራቂ ብቻ አይደለም ህጻን ልጅ ከእናት አባቱ ቤት ሌላ ቤት ሲሄድ እናት አባቱ ያስፈቅዳል ገባችኋለን እንደዛ ነው ሄርሜላ አስፈቀደች ለለሩታ ማለት ነው። ምን አገባ ሲጀመር ምንም እኳ አይመለከታትም። በመሀከላቸው አይደል እንዴ? ግን እኔ የምነግራችሁ እውነት ማለት ነው። በጣም ብዙ ሰዎች ማለት ልክ እንደ እኔ ሩታ አሳዝናችሁ እንደዚህ አታርጊ ሄርሜላ፣ አብርሽ ይሄን አስተካከል ስትሉ ለነበራችሁ ሲጀምር፣ ዛሬ ሁለት ቪዲዮዎች ተለቀዋል። አንድ ሄርሜላ ቻናል ላይ፣ ሁለት ደግሞ ሩታም ሸር አድርገዋለች እነትንሱ የሰሩት ቪዲዮ። በመጀመሪያ መስቀል ላይ ሩታ እንዴት አልሄደችም እንዴት ከሄርሜላ ጋር አብርሽ ይሄዳል ብቻው ምናምን ስንል ነበር። ነገር ግን ሩታ ቪዲዮ ውስጥ ስላልተካተተች ነው እንጂ አለች ቤተሰብ። ምክንያቱም እነትንሱ የተለቀቀው ቪዲዮ ሲ ጀመር የበዓል የዶሮ የመስቀል በዓል ጊዜ የተቀረጸ ቪዲዮ ነው የተለቀቀው። ይሄ ማለት ምንድን ነው? እነሱ ተስማምተው ሰምና ወርቅ ሆኖ ሄርሜላም አብሬሽን ስስም ስትታሻሽ ምናምን ለሩታ ኖርማል ነው ማለት ነው። ይሄ ትዳር ነው እንዴት አዳሩቲ ማለት አሁን እኮ አብሬሽ እንደ ጥፋተኛ ታየ እንጂ አንቺም ተስማምተሽ ነው። ይህን ያልኩበት ምክንያት ደግሞ ፎሎ አድርገሻታል እኮ። ፎሎ ማለት የማትፈልጊያት ሴት በሕይወትሽ የማታስፈልግ ትዳርሽ ላይ የቀለደች ትዳርሽን ያፋታችሽ አብሬሽን እንደዛ ስደባብሰው ስነካካው የምትበሳጭ ሴት ብትሆኝ ኖሮ እኮ ፎሎ አታረጊያትም ነበር። ገባሽ አይደለም? በእርግጥ አሁን ምናልባት ፕራይቬት አድርገው ሊሆን ይችላል፣ ግን ከትናንት ጀምሮ የሩታ ፎሎወሮች ፎሎ ያደረገቻቸው ፕራይቬት አልነበሩም እና ስለዚህ እዚ ጋ ማላይ ነው ፕራንክ እየተሰራ ያለው ኦዲንስ ላይ ነው። አለቀ። ለካ አብርሽ እውነቱን ነበር። ትናንትና ኦርተ፣ ትናንት ወዲያ የተናገረው ነገር ነበር ካስታወሳቸው የሰው ላይ ለመኖር ሲል የሚያደርገው ነገር አለ ሲል ነበር። ፕለስ ደግሞ ትናንት ሩታና አብርሽ እንደምታውቁት ቲቶክ ላይ አብረው ነበሩ። እኔ አብርሽ በጣም ያስገርመኛል። ለአንዳንድ ጊዜ በጣም አወዛጋቢ ሰው ነው። ነገር ግን በጣም ያስገርመኝ ነገር ደግሞ ማለት ነው ሩታ ከኔ ባታረግሽ ኖሮ ከማን ታረግሽ ነበር? አሁን ይሄ ምን የህፃን ጥያቄ እንኳን አይደለም እኮ አብረሽ የመረ እንደምልህ ከዛ እንዴት አድርገን ምን አድርገን ነው አንቺ ሆድሽ ላይ ልጅ የተፈጠረው ያረገሹ ምን አድርገን ነበረ? በአደባባይ ይህን ነገር አድርገን ነው እንድትልህ ነው እንዲ? ወይንስ ምንድን ነው ያልገባኝ ነገር። እኔ እኮ መጀመሪያን ቤተሰብ ነግሬያቸዋለሁ። አብረሽ ሩታ ቅልቅል አድርገዋል ማለት ቤተሰቦቻቸው፣ ምናምን ባለፈ ጊዜ ዝግጅት ነበር። ያ ዝግጅት ቪዲዮ አልተለቀቀም ስቲል ማለት ነው። እና ግን እኔ ብዙ ጊዜ ሄርሜላን ትሳድቢ አላውቅም፣ ግን የምታረገው ነገር ነገር አብርሽን የምታሻሻው ምስመው ነገር ምናምን እኔ አይዋጥልኝም። እዚህ ጋር ሩታ ነፍሰጡር ና ገባችሁ። ነፍሰጡር ሴት ደግሞ ከባሏ ጋር ምንም ማድረግ አችልም። ስለዚህ ይሄ ሰውዬ በስሜት ተገፋፍቶ ሩታ አንጥቶ ሄርሜላ ጋር እንዳይሄድ ያን ነገር ነበረ። ሄርሜላ እባክሽ ከህይወታቸው ውጪ ራቂ ስል የነበረውኝ ማለት ነው እኛና ኮሜንት ላይም ብዙዎቻችሁ ሄርሜላ ውጪ ምናምን እያላችሁ ነው። ነገር ግን ሄርሜላ ጋር ብቻ አይደለም ችግሩ እንድታቁት የምፈልገው ማለት ነውና፣ በግልጽ አማርኛ ስነግራችሁ እነሱ ተስማምተው ተዋደው ተፋቅረው ነው እንደዚህ እየሰሩ ያሉት። ስለዚህ እናንተም ራሳችሁን ጠብቁ። በተለይ ደግሞ ቅመሞች የሆናችሁ ሰዎች መናደድ የለባችሁም። ሲጀመር ሄርሜላ ከእነሱ ጋር ተስማምታ፣ ሩታም ደግሞ በሚደረገው ነገር ስለ ተስማማች ነው ይሄን ነገር ብቻ አብርሽ እያደረገ ያለው እንጂ እንደዚህ አይነት ትዳርሶ እዚህ ጋር ከሄርሜላ ጋር ሌላ ነገር ከሩታ ጋር ደግሞ ሌላ ነገር የሚፈጠር እንደዚህ አይነት ህይወት የለም። ስለተስማሙና ና ስለተስማሙ ብቻ ና ብቻ ነው። ይህን ደግሞ ያረጋገጡበት ምክንያት ሩታ ሄርሚን ፎሎ አደረገቻት እና ታዲያ እናንተ ምን ቤት ናችሁ የምትናደዱት የምትሰድቧትኝ? የምሬን እኮ ነው የምነግራችሁኝ ና ሲጀመር፣ አብርሽና ሩታ አልተጣሉ አልተለያዩም። እኔ መቶ ፐርሰንት የምነግራችሁ ራሳችሁን አረጋጉ ለማለት ነው። ስራ ነው እየሰሩ ያሉትኝ። ግን ደግሞ አብርሽ ወደ ራሱ እየተመለሰ ነው የተወሰነ በተለይ ደግሞ አይታችሁ ከሆነ ማለት ነው። ሩታ ቡታ ጅራ ስገባ ተከትለዋት ነው የገቡት። ለምን? አንደኛ ለቪው ማለት ሩታ የሌለችበት ቪው ምንም ነገር የለውም።